ይከያል ያበናል ሰላሙ አሌይኩም ወራላ በረካቱም፣ እንደምን ናችሁ? ሰላም ናችሁ? እንደት ከረማችሁ? ስራ ጤንነቱ ሰላም ነው ከኛ ጋር አልሀምዱሊላህ ነን እላችኋለሁ። እንግዲህ የልጅ እናት መሆን እንዲህ ነው፣ ልብስ እያጠብን ነው እላችኋለሁ። የእጅ ማጠብ ጥብ ንን ታስታውስታላችሁ፣ አሰልችቶ ትሆናል እኛም ማለት ነው። እንደምን ናችሁ? ደህና ናችሁ የልጅ ልብስ አስቸጋሪ ነው። በተለይ ሲዱ መፈከጉ መከራ ነው ማለት ይዘ ነው አላችኋል አልሐምዱሊላህ አልሐምዱሊላህ። ጤና ማሳደግ ትርንጎ መግመጥ ነው ይላቸዋል ያገሬስ ያውኛ፣ ግን ደ ከሚሰለች ንላለን። እንግዲህ አንድ ልጅ ገና ሳነሳድግ እየተሰራችም ማለት ነው። እና ያው እንግዲህ ጥዋልቋል። አረብ አገር ጋይስ ትንሽ አስቸጋሪ ነው። አላኩልሃል አልሐምዱሊላ ነው ምላችሁ እና ምን አዲስ አላችሁ? ምን አሮጌ አላችሁ? ከኛ ጋር ሁሉም ባለበት ነው። አለንላችሁ እንግዲህ ታ ላይ ታይ አላውቅም ነው ነውና ያው ደሞ ብዙ በኋላ ብዙ ከታያችሁ እና እኛም ለወራችሁ መጣችሁ መጣሁ መሰላችሁ። እንግዲህ ንዳንዴ ሰዎች ስንባል ሾይጧን ይጠጋናል። ብዙ ጊዜ አላህ ይጠብቀን ከሸይጧን ጉትጎታ ምስም ሸይጧን ኃይረ ነገር አይመክራችሁም ኃይረ ነገርም ሹካ አይላችሁም ማለት ነው ማጥፎ እንጂ። እና አንድ ጎረቤት የሞታ በጣም አሳዝናኝ። እንዲሁ ስለሱ ነው ስላችሁ እንዳንዴ የለሾ የጣም በር መክፈት ከባድ መዋጋ ያስከፍላልና፣ በጣም ነው ያሳዘነችኝ። እንዴት መሰላችሁ? እንትን ነው ይሄ ልጅ አለቻት እንዴ አንዲት ልጅ ማለት ነው። እና ሶስት ዓመቷ ነው። ጎረቤት ነን እኮ ያው ስራችሁ ቅርብ ጎረቤት አይደለም አሁን ቅርብ ጎረቤት አለ የምትጋደዱት፣ የምትዋዋሰት፣ የምትበዳደሩት አለ። እንደዛ አይደለችም ፈንጠር ትላለችና፣ ግን ቅርብ ነው ለኛ እና ልጇ በጣም ትታመምባታለች ማለት ነው። እሷም ልጅ ናት። በነገራችን ላይ ዲማ ራሱ እንደ ሀያዎቹ መጀመሪያ ብኮን ነው ማለት ነው። እና ባሏም እንደዛው ልጅ ነው። ያው መቼም ልጅ አቦ ከውራት አይበቃም ማደል የሚባለው እውነት ነው። ሀቂቃ። ከዛን ልጅቱ ስትታመምባት፣ ያው እንግዲህ እናት አንድት፣ በዛ ላይ ልጅ ሆናቸው ትንሽ አስቸጋሪ ነው። እና በጣም ስሜቱ ከብዷት አርገብቷችኋል፣ ልጅቱ ስትታመምባት ማለት ነው። ከዛን እኔ ልጄማ ሞታ ከማይ እኔ መሞት ይሻለኛል ብላ ትንቅ ብላ ሞት ትታያሳዝንም። በላላ በጣም ከባድ ነው። አንዳንዴ ሸይጣን የምናረገውን አናቅም። ሸይጣን ስጠጋም ማለት ነው በሉ በሉ ነው የሚለው እና ብዙ ጊዜ ወዳለ ተጠጉ እንደዚህ ንደት፣ ጭንቀት በሚያጋጥማቸው ጊዜ በቃ እዚህ ክብ ለማድረግ ነው። መካር ብዙ ጊዜ ሆነ አረባ ጋር እንናደዳለን እና መጥፎ ውሳኔ የምንወስን እህቶች አሉ በገኘ ነው አጋጣሚ እንናደድእና በባላችን ሊሆን ይችላል፣ በሰዎቹ ሊሆን ይችላል። በገኘ ነው አጋጣሚ ለመበሳጨቅ ቅርብነ ና ለጭንቃቱ። እንደ ቤተሰብ እኔም ማስታውሳለሁ አንድ ጊዜ አባቴ ታመመተብዬ ደ አካባቢ ነው እና የዛ ጊዜ ተሰማኝ ስሜት በህይወት ዘመን ተሰሙተኛ ያቅ ስቲል ማለ እና አንዳንድ ጊዜ እንደዛ አይነት የሚስገው ያልሆነ ውሳኔ ተወስናላቸውና ናይች ልጅቱ ምን አረጋ የመሰላችሁ? ልጄ ተምሞት ከማይ ብላ ትንቀብላ ሞተች። ልጅቱ ይገርማች ፈልድን አለ ያሁን አስባችሁታል። እንግዲህ እንግዲህ ልጅ የሚሰጠው የሚቀማው አላ ታልቁ ታላ ነው። ያኔ ስላችሁ ቢወስድም የሱ ስራ ነው፣ ቢያኖርላችሁም የሱ ስራ ነው። እንግዲህ ለሱ መስጠት ሲገባ ያው እንግዲህ ሸይጧን ተጠግቷት እንደ ሀርጋ ራሷን አጠፋችና በጣም ነው ያሳዘነች። በጣም ከምነግራችሁ በላይ አንደኛ ልጅ ናት ታውቃላችሁ። እንደው አላህ አይበለውና ብትወስድባት እንኳን በጣም የመውለድ እድል ያላት ናት። እንግዲህ አልኳችሁ መሰለኝ እድሜዋ በሀያዎቹ መጀመሪያ ቢሆን ነው በአባም ልጅ ሳም ልጅ ናት። እንደ አርጋ ሞታቸው ላይ ለአዚም እሷ ሳ እንዲሆኑ ሙታለ እንግዲህ አላህ ይዘንላን ነው የሚባለው ሌላ ምን ይባላል? ይባላል ግን ሙስሊም እስከሆነ ድረስ ራሱን ያጠፋ አላህ የራህማው ይባል እንጂ ወላሂ እርግጠኛ አደለም፣ ግን ሙስሊም ናት። አላህ የራህማት እንለ እንዲ ሆና እራሷን አጠፋች ማለት ነው። አሁን እሷ ሳንደሆሙታ አለተው እንግዲህ የሶስት አመት ልጅ ጥላበት አሁን እንግዲህ የሚስቷ አዘን አንድ ልጆች ናቸው ብያችኋለሁ። ጥሩ ፍቅር ላይ ናቸው

ሬሳውን ይዞ አገሩ ገባ። ልጅቱ እዚህ እያልወለ በጣም ሲያወሩ በጣም ሲያሳዝም ሲያሳዝም ሲያሳዝም አልኳችሁ። እና አንዳንድ ጊዜ እኛ ሰዎች ስንባል ባጃጅ ለሸይጣን ቅርብ ነን። እና አንዳንድ ከሸይጣን ተንኮል ይጠብቀን እንደ አይነት ነገር ጭንቀትም ሆነ ሌላም ነገር ሲያጋጥመን

አላህ ጠብቀን ነው የሚባለው። እሷ ይዘንና ልጅ ልጇ ተመልከቱ እንግዲህ፣ እሷ በእሷ ቤት ያው እንግዲህ ሞት አፋፍ እንደደረሰች ነው የምታውቀው። አያችሁ እናት ተብዬ እናቲቱ ማለት ነው እናት ናት እንጂ ለካ አላህ ደግሞ፣ እሷ በሰውኛ አእምሮ አምሮ አስባ በትንሽ ያምሮ፣ አላህ ደግሞ ጥበበኛ ጌታ ነው። ልጅቱን አትርፎ ያው እንግዲህ መጥፊያ ሆኗ ነው የሁላችንም መጥፊያ መጥፊያ አለና አይደል መጥፊያ ሆኖባት ያሁን ሞታ ይችላችኋለሁ። እናንተም እንግዲህ አላህ ከመጥፎ ነገር ይጠብቃችሁ። በተለይ ስደት ላይ ሆኖ ሴንሲቲቭ ነው ቁንጭላታችን በትንሿ መረበት ነገር አለን። ለመቋቋም ሞክሩ። ምንም ይሁን ምንም ይሁን አላህ ወስኖታልና ለውሳኔ ነው በጸጋ እቀበለዋለሁ የሚለው ነው እኛ ሙዕሚኖች መዘጋጀት ያለብን ማለት ነው። አላህ አያምጣብን። እንኳን የልጅ ሞት የምታቆት እንኳን ሲሆን እንትን ይላል። ያኔ ሌላ ዘመድ እንኳን ቢሆን ያኔ ውስጥ ይነካል። ሞት ሩቅ ነው ባቱ ሞት ከባድ ነው፣ ሞት ክፉ ነው። እሱ ነገር እንዳለ ነው። ግን ደግሞ በቃ ላይ አመጣብኝ ለመቀበል መዘጋጀት ምን ሲባል ይሄ ነው። ውሳኔው አላህ ወደደው እንድንወድ ነው። ገባችሁ አይደለ እሚገባው በዚህ ተቃራኒም አሉ እኮ ልጆቻችሁ ታማው እንኳን ሐኪም ቤት የማይወስዱ ማለት ነው። በጣም ኢማናቸው ጠንካራ ሆነ የወንዱ ከጠንካራነት የሚያለፈ ይባል ሊባል ይችላል። አንዳንዴ ሐኪም ቤት እንኳን ማይወስዱ አሉ ቻቸው ታሙ በቃ አላህ የኔ ካላ ምንም አይሆን የኔ ካላለው ደግሞ ምንም ብንከባከበው ምንም ባረገው መሄዱ አይቀርም ብለው የሚቆርጡም አሉ። እንደገና ደግሞ ልጅ እንኳን ሳይኖራቸው ማለት ነው የአንድ ልሱ ነባቸው ሲወስድባቸው በ እንዳልከሰሩ ነው ባለህ ላይ ያላቸው አመን ከባድ ስለሆነ እንዳልከሰሩ በቃ እዚህም ኑሮ ዱና ላይ ቢሆን ላይ ጠቅመኝ ይችላል ይችል ይሆናል አድርጎ ሙቶ ደግሞ ይሻላል። እዛ ለእኔ ለእናቱ ነገ ጠዋት ስሞ ሸፋ ይሆናል ብሎ ሩቅ አስበው ደግሞ የሚጽናኑ አሉና እንደ ኢማናችን ሁሉም ነገር አላህ ምንሰጠን በዛው ልክ ነውና የሰው አስተሳሰብ ግን አስቡት እንግዲህ የቱን ልክ እንድንራራቅ። የሰው አስተሳሰብ ማለት ያው ግን ብዙ ጊዜ ከኢማን ጋር

አባት ዮ ቢቸገርም ለጊዜው ማለት ነው። እሷ ግን ያው ቀረ እችላችኋለሁ ነው የሸጣ ምቆታ ነው። ያው ቀኒቱም ተዝቻት ታልት ብሏን ነው ታዘልና እና ደረት ነው። ወደ አላህ ተጠጉ። ብዙ ጊዜ ወደ አላህ ካላህ ስንረቅ ነው እንደ ሼጧን ጥግት የሚለን በጣም እና ወደ አላህ መቃረብ፣ ሶላን መስገድ፣ ቁርአን መቅራት። አረብ አገር ለኢባዳ ይመቻል። ማሻአላህ ምንም ካልተሳነ ለመበላሸትም ቢመቻ ሁሌ ነው የምላችሁ በዲናችንም ለመጠንከር ከር ለመማረን ምቹ ነው። እና አላህ ኸይሩን ነገር ይምራ ነው የምላችሁላችሁ። ወደ ኸይር ወደ አላህ በመጠጋ ሞክሩ። ወደ አላህ መጠጋ ቀዋ ይሆናል። ሁል ጊዜ ማለት ነውና አላህ ሁላችንም የሚያግራልን ወደ እሱ መጠጋት እንላችኋለሁ። እና ጋይስ ያው ልብሴን እየፈገፈኩ ነው። መልካም መፈግፈግ አትሉኝም እናንተ እናንተም ሰላም አሉልኝ። ኢንሻአላህ በሌላ ቪዲዮ እንገናኛለን። አሰላሙ ዓለይኩም ወራህመቱላህ ወበረካቱሁ። ወይ ተነጣጣው